የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር ኮንፈረንስ ይካሄዳል። አስረኛው የመንግስት አገልግሎት አህጉር አቀፍ ኮንፈረንስ ከፊታችን ቅዳሜ ጀምሮ እንደሚካሄድ የሲቪል ሰርቪስ ኮሚሽን ለመገናኛ ብዙኃን ዛሬ በሰጠው መግለጫ ነግሯል። ከዚህ ኮንፈረንስ ጎን ለጎን በተባበሩ መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎትና በአስተዳደር ኢኖቬሽን በሚል ይካሄዳል። መግለጫውን የተከታተሉ ባልደረባችን ሰለሞን በየነው በየነ ነው። እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ምን ጉዳይ ውስጥ እሺ አመሰግናለሁ። እንግዲህ ኢትዮጵያ በርካታ የ ኮንፈረንሶችን ታዘጋጃለች። ከነዚህ ኮንፈረንሶች ውስጥ ቅዳሜ እለት የሚጀምረውን አንደኛው ኮንፈረንስ የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛው ዙር ኮንፈረንስን ማንሳት እንችላለን። ይህ ኮንፈረንስ ባለፈውም የዛሬ ሁለት ዓመት ዘጠነኛውን ዙር በዚምባብዌ ነበር ያካሄደው በዚህ ጊዜ ኢትዮጵያ ተመርጣ አስረኛው እንድታዘጋጅ ከቅዳሜ ጀምሮ ለሶስት ተከታታይ ቀናት ኢትዮጵያ ልታዘጋጅ ዝግጅቷን ማጠናቀቋን የሲቪል ሰርቪስ ኮሚሽን ብዙ ጊዜ ይፋ አድርጓል። ኮሚሽነሩ እንግዲህ ሀሳባቸውን ሰጥተዋል። ኮሚሽነር መኩሪያ ኃይሌ ናቸው መግለጫውን የሰጡት ለመገናኛ ብዙኃን በመግለጫቸውም ኢትዮጵያ ባለፉት ዓመታት በመንግስት ተግባራት አገልግሎት አሰጣጥ ተግባራት ዙሪያ በርካታ ስራዎችን እያከናወነች እንደምትገኝና ይህንንም ልምድ ለማካፈል እንደ ጥሩ አጋጣሚ የምትመለከተው ነው ሲሉ ተናግረዋል ማለት ነው። እንግዲህ ይህ ጉባኤ በዋናነት ጭብጡ ያደረገው የመንግስት ተቋማት በተለዋዋጭ ከባቢያዊ ሁኔታዎች ላይ ይፈተናሉ። እነዚህ ከባባዊ ሁኔታዎችን ተቋቁሞ ደግሞ አሁን ያሉ አስቻይ ሁኔታዎችን በመጠቀም አገልግሎታቸው እንዴት ማዘመን ይችላሉ የሚሉ ሀሳቦችን በዋናነት ትኩረት አድርጎ እንደሚካሄድ ነው የተናገሩት ይህንንም ኮንፈረንስ ለመታደምን በርካታ እንግዶች ወደ አዲስ አበባ ከትላንትና ጀምሮ እየገቡ እንደሆነ በዚሁ ጊዜ ተናግረዋል። ይህንንም አጋጣሚ በመጠቀም ኢትዮጵያ ባለፉት ዓመታት የለውጥ ጊዜያት የሰራቻቸውን የፐብሊክ ሰርቪስ የአጠቃላይ አገልግሎት አሰጣት ሂደቶችንም ለእንግዶችም እንደምታስጎበኝ በዚሁ ጊዜ ይፋ አድርገዋል ማለት ነው። ከዚህ የሚጠበቀው መልካም ልምዶችና ተሞክሮች እንደሚነሱበት ነው። እንግዲህ የተለያዩ አፍሪካ ሀገራት በነዚህ የመንግስት አገልግሎትና አስተዳደር አሰጣት ዙሪያ ላይ ልምዶችን እንዲያካፍሉም ኢትዮጵያ ከዚህ እንደምትጠብቅ በዚሁ ጊዜ አንስተዋል ማለት ነው። እንግዲህ እንደሚታወቀው የመንግስት አገልግሎቶች በብዙ በኩል መልኩ እየተፈተኑ ያሉበት ሁኔታ ላይ እንዳሉ የተባበሩት መንግስታት እንደዚሁም ደግሞ የአፍሪካ ህብረት የሚገልጿቸው ጉዳዮች አሉ። ነገር ግን አሁን ላይ አካታች ዘላቂ ልማት የሚያመጣናም ተጠያቂነትን የሚያሰፍን የፐብሊክ ሰርቪስ አገልግሎቶችን ማጠናከር እንዲቻል ለውጦች እየተከናወኑ ይገኛሉ ማለት ነው። በአጀንዳ 2030 እንደዚሁም ደግሞ የአፍሪካ ህብረት 2063 አጀንዳውም እየተካተቱ ያሉ ጉዳዮች ቢኖሩ እነዚህ ናቸው ማለት እንችላለን። እነዚህ ጉዳዮችን በማስተግበር ረገድ ደግሞ ኢትዮጵያ የራሷን ፍኖተ ካርታ አውጥታ ተግባራትን እያከናወነች እንደምትካኝ በዚሁ ጊዜ የተገለጸበት ነው። በዋናነት ልናነሳ የምንችለው ደግሞ ከዚህ ከ መሶብ የአንድ ማዕከል አገልግሎት ልንጠቅስ እንችላለን። በዚህም ከ24 በላይ አገልግሎት ሰጪ ተቋማት በአንድ ማዕከል ውስጥ በመምጣት የተለያዩ ተግባራትን እያከናወኑ ይገኛሉ። ይህ ደግሞ ኢትዮጵያ በራሷ በሀገር በቀል እሳቤዎች በመነሳት አገልግሎቶችን እያዘመነች የምትገኝበት ሂደት ለዚህ ተጠቃሽ መሆኑ ነው የተነገረው። እንግዲህ አንድ ጉባኤ ብቻ አይደለም የሚከናወነው። ከዚህ ከአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና ማስተዳደር አስረኛ ዙር ኮንፈረንስ በተጓዳኝ በተባበሩት መንግስታት ድርጅት የአፍሪካ ቀጠና ፎረም በመንግስት አገልግሎትና አስተዳደር ኢኖቬሽን የሚል ሌላኛው ፎረም ከዚህ ጉባኤ ጎን ለጎን የሚካሄድ ነው የሚሆነው። ይህም ደግሞ በተባበሩት መንግስታት ማዕቀፍ ስር የሚከናወን ስለመሆኑ ነው የተነሳው። በዚህ ጉባኤ ላይም በርካታ ሀገራት እንደሚታደሙና ና በዚሁም በተመሳሳይ ሁኔታ በዓለም አቀፍ ደረጃ ያሉ ተሞክሮዎች እንደሚቀርቡ ነው የሚጠበቀው። በስካሁን ሂደት ከኢትዮጵያም ከሶስት መቶ በላይ ተሳታፊዎች ከክልል ከከተማ አስተዳደር በዚህ በፐብሊክ ሰርቪስ አገልግሎት ላይ የሚሳተፉ አካላት እንደሚሳተፉ ነው የሚጠበቀው። ከዛም በተጨማሪ በዚህ በአፍሪካ ህብረቱ ጉባኤ ላይ ደግሞ ከሁለት መቶ በላይ ተሳታፊዎችም ወደ አዲስ አበባ በመግባት ላይ እንደሚገኙ ና በቀጣይ ሶስት ቀናት በሚከናወነው ተግባር ላይ ኢትዮጵያም በንቁ ተሳታፊ በመሆንና ና እንደዚሁም ያከናወነቻቸውን ተግባራቶች ለዓለም አቀፍ ሁኔታዎች አስቻይና ተቀባይነት ያለው ተሞክሮ አድርጋ በማቅረብ ሂደት ውስጥ እንደምተሳተፍ በዚሁ ጊዜ መኩሪያ ኃይሌ ተናግሯል ማለት ነው። እንዳጠቃላይ ስንመለከተው ኢትዮጵያ የቱሪዝም ሀብቶቿንም ለማስተዋወቅ እንደዚሁም ደግሞ የኮንፈረንስ ማዕከልነቷንም የሚያሳዩ በርካታ መስተንግዶችን እያከናወነች ትገኛለች። ይህንን በሚያሳይ መልኩ እንደዚሁም ደግሞ የፐብሊክ ሰርቪስ ለውጦችንም በሚያስተጋባ መልኩ ኮንፈረንሱን ለማከናወን ዝግጅቶች ተጠናቀዋል ማለት ነው። አጠቃላይ ለመገናኛ ብዙሃን የተሰጠው መግለጫ ይህንን ይዘቶች የነበሩት ናቸው ማለት እንችላለን። ሀይል እየሱስ ሰለሞን፣ ለመረጃ ከልብ ነው ማመሰግነው እኔ